ዝሙትን የሚፈቅድ መስረቅን የሚፈቅድ እንዲህ አይነት አስተምሮ ዋሃብያ ማለት ዝሙትን የሚፈቅድ ነው እያለ ነው። ጫት የደነዘዘ ቃልቻ ማለት ነው። ነገር ግን እሱ ቆርጦ ያመጣው ደግሞ ሌላ ነገር ነው። ሙስሊሙ ማህበረሰብን ለመበጥበጥ አህባሾች ተነስተዋል ይባል ነበር። ጭፍጭፉና አካባቢዎችን እየተቆጣጠሩ ሰዎችን የሚጨፈጭፉ የሚያሸብሩ እነዚህ አህባሾችን እንደሚሉት፣ አህባሾች ወይስ ዋሃብያ? ምን ያህል ውሸታም እንደሆነ አልተረዳችሁም? ዛሬም

ዛሬም በአላሁ ሱብሓነሁ ወተዓላ ፍቃድ በአዲስ ርዕስና በአዲስ ቪዲዮ ተመልሰን መተናል ማለት ነው። ይህ ቪዲዮ እስከዛሬ ከሰራናቸውም ናቸውም እጅግ በጣም ወሳኝ ስለሆነ ሁላችንም ሼር እናድርገው። ባረከላሁ ፊቁም። ለዚህ ለቤታችን ለቻናላችን አዲስ የሆናችሁ ካላችሁ ደግሞ ቻናሉን ሰብስክራይብ ማድረግ እንዳትረሱ። እጅግ በጣም ብዙ አይነት ውሸቶችን ተመልክተናል እስከዛሬ ድረስ፣ ብዙዎቹን ወደ እናንተ አድርሰናል። ግን ይሄኛው ውሸት እጅግ በጣም ይለያል። ማለትም በፈጣጤው የሚዋሽ ውሸት ነው እየተመለከትን ያለ ነው ማለት ነው እጅግ ሁሉም ሰው ሊያስተውለው የሚችለውን ቀላሉን ነገር ግን በአደባባይ እየዋሸ የተመለከትንበት ሁኔታ ነው እዚህ ላይ ያለው። ይህንን ውሸት ደግሞ ማጋለጥ ስላለብን ነው። በእርግጥ ሰውየው ረድ ሊሰጠው የሚገባ ሰው አይደለም፣ በዚያ ጉዳይ ሊሰራበት የሚገባ ሰው አይደለም። ምክንያቱም እንደዚህ ድቅጥ ያለ ሰው ረድ ሊሰጥበት አይገባም ነበርም። ምክንያቱም ከኛ ከዚህ ከሚዲያችን አንጻር የሚመጥና ስላልሆነ ማለት ነው። ነገር ግን እጅግ በጣም በብዙ ሰዎች ይሄ ቪዲዮ ሼር እየተደረገልኝ ስለሆነ ነው በዚህ ቪዲዮ የመጣውት ግዴታ ማለት ነው። ሼር የተደረገልኝም ምክንያት ደግሞ ይሄ ነገር እንዴት ነው ማለትም አንዳንድ ሰዎች ምንም ነገር ይሄንን ቪዲዮ እሱ ያጣቀሳቸውን ቪዲዮዎች ያልተመለከቱ ከሆኑ ምናልባት እውነት ሊመስላቸው ይችላል። ስለዚህም በዚህ ቪዲዮ አንድ ነገር በልልን እንጂ የሚል ነገር እጅግ በዋትስአፕም በቴሌግራም እየደረሰኝ ነበረ እና ለዚያም ነው ይሄንን ቪዲዮ ልሰራላችሁ የተገደድኩት ማለት ነው። ከላኩልኝ ሰዎች መካከል በአንዱ የቴሌግራም ገጽ ላይ ገባና የሰውየው ሊንክ አለ። ያንን ሊንክ ከፍቼ አሳያችኋለሁ ምን እንደሚል ማለት ነው። ይህ ሰው ዩቲዩበር ነኝ ነው የሚለው። ዩቲዩብ ላይ ነው እንግዲህ ያመጣው ያንንና፣ እስኪ ከዚያ ምን እንደሚል እንስማ። መክፈቻውን ብቻ ነው የምንሰማው። የሚጨፈጭፉና አካባቢዎችን እየተቆጣጠሩ ሰዎችን የሚጨፈጭፉ የሚያሸብሩ እነዚህ አህባሾች እንደሚሉት አህባሾች ወይስ ውሃብያዎች ይሄ ውሃብይነት የሚለው እንዴት መጣ ቢባል ሶላትን ቀልሶ ሁለት ወቅት ብቻ ዝሙትን የሚፈቅድ መስረቅን የሚፈቅድ እንዲህ አይነት አስተምሮ ውሃብያ ማለት ዝሙትን የሚፈቅድ ነው እያለ ነው ጫት የደነዘዘ ቃልቻ ማለት ነው እንግዲህ እንደተመለከታችሁት እነዚህ ሁለት ሀሳቦች ነው ያነሳው እኔ ከዚህ በኋላ ወደ ውስጥ አልገባም ወደ እንትኑ ማለት ነው እና ነገር ግን እዚህ ጋር ያመጣው ሀሳብ ራሱ እጅግ በጣም ምን አይነት የወረደ ሰው እንደሆነ የሚያመለክት ነው። እጅግ በጣም ትልቅ የሆነ ውሸትን እያዋሸ ሰው እንደሆነ ያሳያል። እስኪ ከመጀመሪያው ልንገራችሁ። ሰዎችን እየጨፈጭፉና አካባቢዎችን እየተቆጣጠሩ ሰዎችን የሚጨፈጭፉ የሚያሸብሩ እነዚህ አህባሾች እንደሚሉት አህባሾች ወይስ ወሃቢያ? ለዚህ ጥያቄ መልስ የሆነህ ዘንድ በቀላሉ በአሁኑ ሰዓት በዓለማችን በዓለም አቀፍ አሸባሪ ተብለው ትልልቅ ቤቶችን የሚያቃጥሉ ህንፃዎችን የሚያቃጥሉ የመቃብር ስፍራዎችን የሚያቃጥሉ እንደዚሁም እነሱ ለፖለቲካ ጥቅም ይሆነናል ብለው ያሰቡትን ሁሉ የሚያቃጥሉና ቦምብ በየቦታው የሚያፈነዱ የሚያሸብሩ አሸባሪ ቡድን ተብለው የተፈረጁ ቡድኖች እንደ ምሳሌ ስማቸውን ጠቅስላችኋለሁ እነዚህ ቡድኖች ሶፍዮች ናቸው ወይስ ዋሃቢዮች ናቸው በአቂዳ ይህን ጥያቄ መመለስ ይላል ማለት ነው። ይህ ሰው እንጭጭ ነው። ይህን ጥያቄ ላይመልስ ይችላል፣ ነገር ግን መመለስ አለበት። ከመለሰ ሱፊዎች ናቸው እንደማይል መቶ በመቶ እርግጠኛ ነን። ምክንያቱም አይሳይስ ሙሉ ውሃቢያ ነው። አካሄዱ የውሃቢያ ነው። የሚያስተምራቸው ትምህርቶች ውሃቢያ ናቸው። ከአይሳይስ ደግሞ አለፍ ስንል በናይጄሪያ እና በዙሪያዋ ላይ የሚታወቀው ቦኮሃራም ደግሞ የምናውቀው ነው። ከትምህርት ላይ አተኩሮ ተማሪዎችን እያገተ የሚያሰቃይ የሚገል የተለያዩ አጸያፊ ተግባሮችን የሚያደርግ ኢቭን ከዚያ አልፎ በእስልምና ሽፋን ስለሚራመድ ሙስሊሞችን የሚያሰድብ የሆነ ጽንፈኛ ቡድን እንደሆነ እናውቃለን። ያ ደግሞ ከውሃቢያ የተውጣጣ እንደሆነ መቶ ፐርሰንት ሪፈርም ማድረግ ትችላላችሁ። የፈለጋችሁትን ማንበብ ትችላላችሁ። የታሪክ ማጣቀሻዎችን ማገላበጥ ትችላላችሁ። የመረጃ ማጣቀሻዎችን ማገላበጥ ትችላላችሁ። ሙሉ ለሙሉ የዋህቢዝም አካሄድን እንደሚያስኬድ ማለት ነው። ትምህርት ሀራም ነው ብሎ የተነሳ ጽንፈኛ ቡድን እንደሆነ ታውቃላችሁ ማለት ነው። ከዚህም ማለፍ ስንል ደግሞ ወደ ሀገራችን ድንበር አካባቢ ደግሞ አልሸባብን እንሰማለን። ይህን አልሸባብን ደግሞ መቶ በመቶ ከውሃቢያ የተውጣጣ እንደሆነ ማረጋገጥ ትችላላችሁ። ሁሉንም ማገላበጥ ትችላላችሁ። እነዚህ ሁሉ አሸባሪ ቡድኖች ሰሶፊዎች ናቸው ወይስ ውሃቢዎች ናቸው? ውሃቢዎች ናቸው። እሱ የሚላቸው አህባሾች ናቸው ወይስ ውሃቢዎች ናቸው? መቶ በመቶ ውሃቢዎች ናቸው። አስተውል፣ በሉት ይህንን ሰው ይህንን ቪዲዮ ወደሱም አድርሱለት። እነዚህ ሁሉ አሸባሪዎች ውሃቢዎች ስለሆኑ ነው እኛ ባገኘነው አጋጣሚ ውሃቢዎች፣ አሸባሪዎች፣ ገዳዮች ናቸው የምንለው። ከዚህም አልፎና ተርፎ ደግሞ እነ ከሹብሃት ላይ የተለያዩ የእናንተ ኪታቦች ላይ የምትሏቸው ነገራቶችን አስተውል። ምናልባት አሪፍ ብለህ ከሆነ የውሃቢያ ኪታማ አንብበህም ከሆነ ማለት ነውና፣ ግደል ምናምን የሚሉ እጅግ በጣም ብዙ ነገራቶች አሉ። ከዚህ በፊት ቪዲዮ ሰርተንባቸኋል። ማገላበጥ ትችላላችሁ። ወደ ሁለተኛው ጉዳይ እንግባ። እዚህ ላይ ማስረዘማችን ያን ህል አስፈላጊም ስላልሆነ ሁለተኛው እጅግ በጣም ትልቅ የሆነ ቅጥፈት ስለሆነ ያንን ቅጥፈት ማጋለጥ ስላለብን ማለት ነውና፣ እስኪ ሁለተኛውን እንስማው። ይሄ ውሃቢነት የሚለው እንዴት መጣ ቢባል ሶላትን ቀልሶ፣ ውሃቢነት የሚለው እንዴት መጣ ቢባል ነው ያሉት። ሸኩ መር ማለት ነው አደለ። ይሄ ውሃቢነት የሚባለው ነገር እንዴት እንደመጣ ሊያብራሩ ነው። ነገር ግን እሱ ቆርጦ ያመጣው ደግሞ ሌላ ነገር ነው። ከዚያም በኋላ አንድ ላይ አገናኝቶት ሰዎች እንዲታለሉ ነው ያደረገው። ይሄ የሰው ልጅ ባህሪ ነው ወይ የሚለውን ጥያቄ ለእናንተ ተዋለው ለማለት ኖርማሊ፣ ሰብአዊነት ላለው ሰው ማለት ነው ኢቭን ኢትዮጵያዊ ለሆነ ሰው ምክንያቱም ከጣንነታችን ከትንሽነታችን ጀምረን ውሸት ምን ያህል አጸያፊ ነገር እንደሆነ ከሃይማኖቱም ውጭ ስንመከር ስላደግን በሃይማኖቱማ እጅግ በጣም ከባድ ነገር እንደሆነ እናትም አባቶቻችንም ሲነግሩን ና ያደግ ነው ከመሻይኮቻችንም በተጨማሪ ማለት ነው እና መዋሸት ምን ያህል ከባድ እንደሆነ እናውቃለን። በሐዲትም ነቢዩ ዐለይሂ ሰላቱ ወሰላም ውሸት የሚባል ነገር ለቀልድም ሆነ ለምር አይቻልም ብለው ነው። ነቢዩ ዐለይህ ሰላት ወሰላም ያስቀመጡት ማለት ነው። አንተ መተህ ዛሬ እንደዚህ እየዋሸ ሰውን የምታጭብረብር ከሆነ ማን ነው የሚከተለ እኔ እኮ የሚገርመኝ ከኋላ የሚከተሉት አንጃዎች ማለት ነው፣ እንዴት እንደዚህ እየዋሸ ዝም ብላችሁን በደመነፍስ ትከተሉታላችሁ? ውሸቱን አሁን ላጋልጥላችሁ ተመልከቱ። ዝሙትን የሚፈቅድ መስረቅን የሚፈቅድ እንዲህ አይነት አስተምሮት ዋሃብያ ማለት ዝሙትን የሚፈቅድ ነው እያለ ነው። ጫት የደነዘዘ ቃልቻ ማለት ነው። አጠናከረልን፣ ሰውየው ራሱ አጠናከረልን። ምናልባት መግቢያ አድርጎ ቆርጦ አምጥቶት ከሆነ ብለህ እንኳን የሸኾቹን ንግግር ብትቶ ግን ውስጥ ገብተን ማዳመጥ ያስፈልግ ነበር፣ ግዴታ ይሄ ሰውየው አሸላ ይሆን ይችላል ብለን ለመጠራጠር ማለት ነው። ግን ራሱ ደገመልን አጠናከረልን ምን አለ ውሃብያ ማለት እንደዚህ እንደዚህ ነው ብሎ ሸሁ ዑመር የተናገሩት ብሎ አስቀምጥናል ይህ የተናገረው ነገር ውሸት እንደሆነ በማስረጃ ላረጋግጥላችሁ ፈልጋለሁኝ ስለዚህ ምን ማድረግ አለብን ማለት ነው ወደ ኦሪጂናሉ ቪዲዮ ሄደን ያለውን ነገር መመልከት መቻል አለብን እስኪ ኦሪጂናሉ ቪዲዮ ላይ እንግባና ሸሁ ዑመር ያሉት ነገር ምንድን ነው የሚለውን ላስመልክታችሁ ወደ ሀያ ሶስተኛ ደቂቃ ላይ እንክፈተውና ይህንን ሱቢ ታይምስ ያደረገውን ኢንተርቪው ከሸውመር ጋር ያደረገውን ኢንተርቪው ማለት ምን ይላሉ በሚለው ጥያቄ ነበር ከዚህ በፊት። አሁን ሱቢ ታይምስ ላይ የተለቀቀው ይሄ ቪዲዮ የሸውመር ኢንተርቪው ማለት ነው። እና ኢንተርቪው ያደረጋቸው ሰው ይጠይቃቸዋል። ምን ይጠይቃቸዋል? ስለ አህባሽ የሚባለው ፕሮፓጋንዳ እየጠየቃቸው ነበረ። እስኪ ጥያቄውን እንስማና እሳቸው የሚሰጡትን ምላሽ ስንሰማ የሰውየውን ውሸት እናየዋለን ማለት ነው የዚያን ቀጣፊ የሆነ ሰውዬ ውሸት እናየዋለን ማለት ነው። ተመልከቱ። እዚ አይነት ነገሮችም ስለነበሩ ለምሳሌ አዳማ ላይ ብዙ ሙስሊም ያልሆኑ ሀገር ኤምባሲዎች ብዙ ብር ከፍለዋቸው የኢትዮጵያን እስላሞች ለመከፋፈል፣ ሙስሊሙ ማህበረሰብን ለመበጥበጥ አህባሾች ተነስተዋል ሊባል ነበር። እስቲ እሱን እናውራ። ትክክል ይባላል መባሉ ግን እውነት አይደለም እውነት አይደለም ያልኩ፣ አሁን ለመነሻ ያህል ይሄ ውሃብይነት የሚለው እንዴት መጣ ቢባል፣ ይኸው ውሃብይነት የሚለው እንዴት መጣ ቢባል የምትለውን ቆርጧት ነበር። ተመልክታችኋል። ይኸው እንደዚህ ቆርጧት ነበር። ይሄ ውሃብይነት የሚለው እንዴት መጣ ቢባል፣ ሶላትን ቀልሶ ሁለት ወቅት ብቻ፣ ዝሙትን የሚፈቅድ መስረቅን፣ እንዲህ አይነት አስተምሮት። ውሃብያ ማለት ዝሙትን የሚፈቅድ ነው እያለ ነው። ጫት የደነዘዘ ቃልቻ ማለት ነው ዋብይነት የሚለው እንዴት መጣ ቢባል ብሎ አሁን ሊያብራሩ ነው። እኔ ምንም እየቆረጥኩ አይደለም። ይሄ የማሳያችሁ ስክሪኑ ራሱ ሪከርድ የተደረገ ነገር ነው። ስለዚህ ተመልከቱ። ዋህብይነት የሚባለው ራሱ እንዴት መጣ ቢባል አሉ ሸመር ከዛን ሊያብራሩ ነው። እንዴት እንደመጣ ማለት ነው። ዋህብይነት ሲመሰረት አሕመድ ኢብኑ ተይሚያ የሚባለው እንዲህ ሂጅራ አቆጣጠር 661 ላይ ተወልዶ ሰባት መቶ 28 አካባቢ ላይ የሞተ ሰው ነበር። እና ያ ሲመሰረት በመጀመሪያውኑ አራቱም አኢማዎች ሀንበልያ፣ ማሊክያ፣ ሻፍያ፣ ሀነፍያ የምንለው አለ። የሁሉም ሊቃውንቶች ይሄ የተሳሳተ አስተምሮት ነው፣ ከኢስላም ጋር ሊሄድ አይችልም ተብሎ የሰውየው አስተምሮት ጠፍቶ ነበረ። ከዛ ጀምሮ እስከ መቼ ድረስ በሂጅራ አቆጣጠር አንድ ሺ አንድ መቶ ምናምን ሲሆን ይሄ ሙሐመድ ብኑ አብደልዋሃብ የሚባለው ሰውዬ ተወለደ አንድ ሺ አንድ መቶ አስራ አምስት አካባቢ ላይ ማለት ነው። ይህን አስተምሮት አንድ ሺ አንድ መቶ አርባ ሶስት ጀምሮ እሱ የሞተው ደግሞ ይሄ አንድ ሺ ሁለት መቶ ስድስት ላይ ነው የሞተው ሙሐመድ ብኑ አብደልዋሃብ ማለት ነው። እሱ ሲነሳ ደግሞ በጣም ብዙ ዑለማዎችን ጨርሷል። ገና ሲነሳ የተቃወሙት ማን ናቸው? እየተማረ አባቱ አብዱልዋሃብ የሚባሉት አባቱ ናቸው

እንግዲህ እስካሁን ድረስ ተመልክታችኋል፣ ሰምታችኋል ብዬ ገምታለሁ። ያ እሱ ቆርጦ ያመጣው ማለትም ሁለት ሶላት ስገዱ ይላሉ፣ እንደዚህ ይላሉ፣ ሪባዚና ዜና ምናምን እሱ እንደዛ ይላሉ ብሎ ያመጣቸው ነገራቶችን ሾመር ጠቅሰዋል፣ ተናግረዋል። ምን ያህል ውሸታም እንደሆነ አልተረዳችሁም። ዛሬም ከየት እንዳመጣው እንግዲህ እስኪ ዝም ብለን አዳምጠን መጨረሻውን የምናዩ ይሆናል ማለት ነው። እንግዲህ ሀያ ስምንተኛ ደቂቃ ላይ ደርሰናል። የመጀመሪያውን የወሰደው ከሀያ አራት ምናምን ደቂቃ ላይ ነው። አሁን ሀያ ስምንተኛ ደቂቃ ላይ እንደርሰናል። እስኪ ከየት የሆነ የሚወስደው እንስማ አብረን። አሞም ይባላል ማሽላ ውስጥ የሚበቅልና የተገድራ ነው። እስልምና ላይ ይህ ሊበቅል አይገባም የሚል ትግል ሲደረግ ዑለማዎቻችን ስልህ ይሄ ገጠሩ የኢትዮጵያ ባህል ይጫጫ ናቸዋል ፖለ መዋሸት አይችሉም። በፍጹም በፍጹም ባህሪያችን መሆን ኛም አደለም። መዋሸት ማማት ቀርቶ በቀልባችሁ ያሰባችሁ እንዲ እየተባለ ነው ያደግ ነው እና የሌለውን ነገር መጫን አይቻልም። በዛ በኩል ያለው እንግዲህ እንደተመለከታችሁት እኛ ያደግንበትንም ወይ ራሱ ቅድም እንዳነሳውላችሁ አንስተዋል። እኛ ውሸት እንድንናገር አድርጋ አደለም ያሳደጉም። በእስልምናችን በሸሪያ ያለው ነገር ደግሞ እጅግ ከባድ ነው፣ ሲጀምር በውሸት ላይ ማለት ነው እና ግን እሱ ው እየቀጠፈ ህዝቡን ለማሳመን እየሞከረ ነው የሚገኘው ማለት ነው። ልም ብሎ እየቀጠፈ ተከታይ ለማፍራት ማለት ነው። ይገባል ማለት ነው እስከ መጨረሻው የዑለማዎችን ለማጥቆር ከዛሊከ ከመንግስት ጋር ለማነሳሳት አዲስ መጣብህ ተጫነብህ ሲባል ምንም የማያውቀው ህብረተሰብ በግብርም የተማረረው በፖለቲካም የተማረረው ደግሞ መንግስት ቢቀየር መፍትሄ ሊመጣ ይችላል ብሎ ኑሮ ያስመረረው ሁሉ ተነስቶ አብሮ በማያውቀው ይጮህ ነበረ። ምን ይሉት ነበር መሰለህ? ሌላ ቀርቶ በጣም በጣም ዘግናኝ የሆነ የውሸት እንትን ሶላትን ቀንሶ ሁለት ወቅት ብቻ ዝሙትን የሚፈጥል መስረቅን እንዲህ አይነት አስተምሮት ይኸው እዚህ ጋ ነው ያለችው። አያችሁ አገኘናት። እንግዲህ ስንተኛው ደቂቃ ላይ? ሀያ ዘጠነኛው ደቂቃ ላይ ነው ያለችው። ቆርጦ አምጥቷት እዛው ቀጥሏት፣ እንደዛ ይላሉ ብለን እኛ እንደምናሰራ ማለት ነው። ይህ ውሀቢነት የሚለው እንዴት መጣ ቢባል፣ ሶላትን ቀንሶ ሁለት ወቅት ብቻ ዝሙትን የሚፈቅድ መስረቅን የሚፈቅድ እንዲህ አይነት አስተምሮ፣ ዋሃብያ ማለት ዝሙትን የሚፈቅድ ነው እያለ ነው። ጫት የደነዘዘ ቃልቻ ማለት ነው። ከሀያ አራተኛ ደቂቃ ላይ ተነስቶ ሀያ ዘጠነኛ ደቂቃ ላይ ያለውን ሪከርድ አምጥቶ በአንድ ላይ ያለውን ድምፅ አንድ ላይ አምጥቶ በአንድ ላይ ያገናኝ አቀናብሮ ህዝቡን ለማሳመን የሚያደርገው ጥረት ማለት ነው። አሁን የዚህን ሰውዬ ውሸት አምናችሁ አብራችሁ ተከትላችሁ ስትሄዱ ጊዜ ማይዛችሁ ማያሳፍር እጅግ በጣም ያሳፍራል። ይህ ሰው እየተከታይ የሆነ ሰው እርግጠኛ ነኝ እፍረት አለበት፣ ያፍራል በእርግጠኝነት ማለት ነው። በዚህ ንግግር የማያፍር ከሆነ ይህንን ቪዲዮ ወይ ያጠፋል፣ ይሄን ቪዲዮ ወደሱ ካደረሳችሁት ይሄንን ቪዲዮ ያጠፋ ወይ ደግሞ የሆነ ነገር ያደርጋል። ሁላችንም ሼር እናደርገው። ባረከላሁ ፊኩም። እንግዲህ ይሄን ያህል ውሸታም እንደሆኑ ላረጋግጥላችሁ ፈልጌ ነው ዛሬ በዚህ ቪዲዮ የመጣሁት። ሁላችንም ይሄን ቪዲዮ ሼር ሼር እናደርገው። ባረከላሁ ፊኩም። የድምፅ ጥራት ከሌለውም እንግዲህ አፈወን ያው፣ በግድ በመከራ ነው ይሄን ቪዲዮ እናንተ የምትከተሏቸው ሰዎች ሀቅን እንዲናገሯቸው የምትፈልጉ ከሆነ ይሄ ሰው ግዬ ግን መቶ በመቶ እየተናገረ ያለው ውሸት እንደሆነ ያረጋገጥኩላችሁ ነው። ምንድን ነው ታዲያ እያደረገ ያለው አላማው ሌላ ሆኖ ከዚህ በፊት እንደምንላችሁ ግን ውሸት እየተናገረ እውነት አስመስሎ ውሸትን እየተናገረ እያስተጋባ ሰዎች እንዲጠሙ የሚያደርግ ሰው ነው ማለት ነው።